ብሩክ ለሀይሜ ፕራንክ አረጋት። እሷ ስታረጋው በሀይለኛው ጓ ብሎ ነበረ። እሷ ግን በነገራችን ላይ ስለምትወደው የሆነ ነገር ቶሎ ቢከፋትም ቶሎ ትተዋለች ማለት ነው። እሱ ግን ሲበዛ ችኩል ነው። ይሄ ሁሉም የሚለው ነገሩ ነው ማለት ነው። በጣም ለውሳኔ በጣም ይቸኩላል። እነሱ ግን ሁለታቸው በጣም ስለሚዋደዱ ብዙ አይነት ፈተናዎች ሊገጥማቸውን ይችላል። በዛ ሰዓት ትዕግስተኛ መሆን የሆነ ነገር አርቆ ማሰብ ግድ ይላል። ይሏቸዋል አድናቂዎቻቸውን ማለት ነው። አሰላሙ አሌይኩም ወራህመቱላ በረከቱ። ተናፋቂ ናችሁ የሸቶ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። እንዴት እንዴት ናችሁ? አለን አለን አለን። በላችሁበት ቦታ ላይ ጠብቃችሁ እና ዛሬ እንግዲህ ሀይሚ ፓስፖርት ያወጣች ቀን ያው መቼም በጣም ነው የተደሰተችው። ምክንያቱም እሱ የሄደበት ቦታ ከሄደ አብረው እንድትሄድ በፓስፖርት ምክንያት ጥለዋት እንዳይሄድ ስለምትፈልግ ያው በአስቸኳይ ፓስፖርቷን አውጥታ ነበረ ማለት ነው። ፓስፖርቷ ደግሞ ያው እሱ ጋር ነበረ ራሱ ጋር። በጣም እንደው ራሱ ጋር ማድረጉ እኔ ገረመኝ፣ ምክንያቱም እንዳይጠፋት ወይም ደግሞ የሆነ ቦታ መሄዱን ከሆነ ራሱ መሄድ ከሆነ ራሱ ወይ ትኬት ቆርጦ ሰርፕራይዝ ሊያረጋት እንደዛ ነገር ነበር እኔ የገመትኩት ማለት ነው፣ እሱ ጋር ማድረጉ ማለት ነው። ነገር ግን አሁን እሱም በቃ ሁኔ ምቀርጅዋለሁ እኔ ማሪድም አንቺ ማቴዚም ብሎ ሁሌ ፓስፖርት የፓስፖርት ትላለች ብሎ እንግዲህ ያው ወስዶ ሰጥተዋታል ማለት ነው። ነገር ግን እንግዲህ አድናቂ መስሎ መጥቶ ያው ሲጋተታት የነበረው በነገራችን ላይ ሲያወራት እጅግ በስነስርዓት ነው መልሶ የመለሰችለት ያው ማንም አድናቂ እንደሚያደንቀው ማለት ነው ይሁን በቃ አዳደል ደስ በሚል መልኩ ማለት ነው። ነገር ግን እኔ እንደውም እሷ ፕራንክ የምታደርገው መስሎ የነበረ መጀመሪያው ማለት ነው። ለምን እሷ በጣም እንትን ሲል ማለት ነው፣ ሲናደድ ምናምን ነገር ጥሏት ሲሄድ ምናምን ገባችሁ። ነገር ግን እሷ በአጠቃላይ ግን እሷ በሱም በኩል የመጣ ይሁን በሷ በኩል የመጣ ይሁን ያናገራችበት መንገድ ደግሞ በጣም ያው ደስ ይላል ማለት ነው። ነገር ግን እዚህ ጋር ሁሉንም ብዙ ኮሜንተሮችም እንዳሉ ብሩክ፣ አንተ ተቸኩላለህ። ረጋበል እሷ በጣም ነው የምትወድህ። እንኳን ለአንተ ለተመልካቹ እንኳን ምናክል እንደምትወድህ ይታያል። ስለዚህ እናንተን አንድ መሆን የማይፈልግ ወይም ደግሞ በእናንተ መወዳጀት ደግሞ የሚቀራ ወይም አንተ የሚፈልግህና ወይም ደግሞ እሷን የሚፈልጋት ሰው በብዙ መንገድ እናንተን ማጣላት ይችላል። እንደዛ ነው ክፍተት እየፈጠራችሁ ያላችሁት። በትንሽ ነገር ቶሎ ጓት ላለህ ቶሎ ትበሳጫለህ፣ እንደዛ ቶሎ ጥለህ ለመሄድ ትሞክራለህ። እንደዛ ጥሩ አይደለም። ማንኛውም ነገር ቢፈጠር በአጠገቧ በዛ በሰዓቱ ሳይሆን ከዛ በኋላ ተረጋግተ አስበ በስነ ሰዓት መመለስ ነው እንጂ እዛው ወዲያውንም ሀሳብ ወዲያውንም ደግሞ የችኩል መልስ አትስጥ። ብለው እንግዲህ ብዙዎቹ ከሀሳብ ሰጥተውታል። በነገራችን ላይ ያው በጣም ነው የምትወደው፣ ሀይሚ ትወደዋለች፣ በጣም በስስት ነው የምታየው። የሆነ ነገር እንትን እንድትልም እራሱ ትፈራለች። ይቅር ይለዋል የለውም። በነገራችን ላይ ፍቅር ነፃነት ነው። እኔ አንድ ፍቅር ወይም ደግሞ ይሄ የሰው ልጅ ወዳጅናት ጓደኝነት ሊሆን ይችላል ሰላም ከነሳ ነጻነት ከነሳ ወዳጅነት አደለውም። ይሄ ጭንቀት ነው። ብዙ ጊዜ የሆነ ሰው ታግሶ ታግሶ አንድ ቀን ደግሞ ተስፋ ይቆርጣል ማለት ነው። ያ ማለት እንዴት ነው? ግዴታ አንድ ሰው የሆነ ሰው ጓደኛችሁ ነው፣ ከዛ ሰው ብቻ መሆን አለበት የሚል ነገር የለውም። የልብ ወዳጅነት፣ ጓደኛነት፣ ፍቅረኛነት ራሱ የቻለ ነገር ነው ያስገባቸው ከዛ ውጭ ኖርማል አንድ ሰው ሰው ማውራት ሰው ሰላም ማለት ከሁሉም ሰው ሰላማዊ በሆኑ በሁሉም ሰው በጥሩ እይታ በጥሩ ንግግር ማውራት። ያው አንድ ሰው መቅናት ይሄ ሊያስቀናው አይችልም፣ መቅናት የለበትም። ይሄ ምንድን ነው? ብዙ ጊዜ ሰላም ይነሳል፣ ተግባባል። ያ ሰው ነፃነት አጣሁ ነገር ብሎ የሆነ ቀን ተስፋ ይቆርጣል ማለት ነው። በአጠቃላይ አሁን ሀሚገማየው ያ ነው። የፈለገችው ነገር በነፃነት ማድረግ ትፈራዋለች፣ ቶሎ ስለሚያኮርፍ ማለት ነው። እሱ ደግሞ ያኮርፋል፣ ከዛ በኋላ ደግሞ ይመለሳል ስታስረዳው ስትነግረው ምናምን እና ይሄ ጥሩ አይደለም። እንደውም ብዙም ተመልካቻችሁ በኮሜንት ስር ገብታችሁ ማየት ትችላላችሁ። እናንተን ማጣላት ወይም ደግሞ ማለያየት የሚፈልግ ሰው በጣም በጣም ቅርብ ናችሁ እናንተ። ያኔ ቶሎ ብሩክም ቸኩለት ትወስናለህ። ቶሎ ነው የምትናደደው። ይሄ ጥሩ አይደለም እና ትምህርት ይሁናችሁ። በዚህ ነገር ራሱ ተማሩበት። ዝም ብላችሁ ልክ ነኝ ብላችሁ ብቻ በራሳችሁ መንገድ አትጓዙ። የሚዋድር ሰው ብዙ ፈተና ይገጥመዋል። ግን ከፈተና ማለፍ የምትችሉት ደግሞ ትዕግስተኛ በመሆን አርቆ በማሰብ አስተውሎ በራገራቸው አይራስህም ብለዋል። እኔ ትዕግስተኛ አይደለሁም፣ የሆነ ነገር ቶሎ እንበሳጫለሁ፣ ቶሎ እናደዳለሁ፣ አንድ ነገር ቶሎ እንትን እላለሁ ብሎ ነገር አልክ ማለት ነው። ያው ይሄ መሆን የለበትም። እንግዲህ ለድምፅ ይቀርታ በጣም ኃይለኛ ጉንፋን ይዞኛል ማለት ነው። ሌላው በጣም ይቀርታ ለጉንፋኑ በጣም ይቀርታ ሌላው እንደተናገርከውም ማንኛውም ነገር ትልቅ ነን ትንሽ አይደለንም። ግን ምንድን ነው ምን ብለሃል? ብስለትም ይጎለናል ብለሃል። ይህ እውነት ነው። ትልቅ ይሄ ፍቅር፣ ህይወት ትዳር፣ ህይወት ትልቅ ኃላፊነት ነው። አምነህበት፣ አስበህበት፣ አቅደህበት የምትገባው ነገር ነው እንጂ ዝም ብሎ አንድ ሰው ስለገባው ስለተመቸው ብቻ የሚገባበት ነገር አይደለምና። እና ሌሎቻችሁም ተመሩበት። ብስለት ይፈልጋል ማንኛውም ነገር። እሷ ደግሞ ፕራንክ አረግሃለሁ፣ ፕራንክ አልሰራሁም፣ ምን ልሰራ ነው? ስለዚህ ይሄ ራስ ሀሳብ ምነው ብላለች ማለት ነው፣ ትሰራለች ማለት ነው ከዚህ በኋላ። ስለዚህ አንተ የሆነ ነገር መናደድ የለብህም ነው፣ ገባ? ስለዚህ ማንኛውም ነገር ደግሞ በትዕግስት ለማስተማር ምንም። በእርግጥ አንዳንዴ ተፈጥሮ ነው እኮ ትዕግስተኛ ሰው አለ በተፈጥሮ በጣም ተናዳጅ ናቸው እኩል ሰው አለ። ይሄ ያው ተፈጥሮ ነው፣ ምን ታረጉ ተረሽ ላ ማንኛውም እንግዲህ አሁን እሱ ፕራንክ አድርጋት እሷን መድገሟን አይቀርም፣ እና ያለን እስኪ